የቅዱስ እግዚአብሔር ሰላም ለሰው ሁሉ ይሁን። ውዶች እንደ ናችሁ? እግዚአብሔር ስለ ሁሉ ነገር የተመሰገነ ይሁን። እኔ በጣም ደህና ነኝ። ሰሞኑን የሐዋርያት አገልግሎት ጉዳይ ላይ፣ የሐዋርያት ስነ ምግባር ባህሪ ጉዳይ ላይ አንዳንድ ወሳኝ ነጥቦችን ሳነሳ ነበረ። ዛሬም የዛኑኑ ቀጣይ ክፍል አንድ ሐሳብ አነሳለሁ። ሐዋርያት በመጽሐፍ ቅዱስ ውስጥ ስለ ወንጌል፣ ስለ ክርስቶስ፣ ስለ ራሳቸው፣ ስለ ቤተ ክርስቲያን የሰሩት፣ የተናገሩት፣ ያሰቡት፣ የኖሩት መጽሐፍ ቅዱስ ውስጥ በስፋት አለ፣ በስፋት አለ፣ በጥልቀት አለ እና ከዚያ መጽሐፍ ከመጽሐፍ ቅዱስ ከመልእክቶቻቸው ጌታችን ኢየሱስ ክርስቶስ ካቀረበላቸው ጥሪና ከሰጡት ምላሽ ተነስተን የሐዋርያትን ባህሪ የሐዋርያትን ስብዕና የሐዋርያትን አገልግሎት ሐዋርያት ለተልእኳቸው ያላቸውን የመሰጠት ደረጃ መገምገም፣ መፈተሽ እንችላለን ማለት ነው። በመጽሐፍ ቅዱሳችን ጌታ ስለ ሁሉ የተመሰገነ ይሁን። ዛሬ አንድ ሐዋርያ እንዴት ያለ ነው ለሚለው ጥያቄ የያዝኩት ሐሳብ ምንድን ነው? ሌሎችን እያገለገለ የራሱንም ህይወት የሚጠብቅ ነው። ሐዋርያ ሐዋርያ ሌሎችን እያገለገለ ሌሎችን በወንጌል እያነጸ ሌሎችን ክርስቶስን መስሎ መኖር እንዴት እንደሚቻል እያስተማረ የደቀ መዝሙርነት ህይወት እንዴት እንደሆነ እያስተማረ ራሱም ደግሞ ህይወቱን የሚጠብቅ ነው። ሐዋርያት ለሌሎች እየተናገሩ እንደፈለጉ የሚኖሩ አይደሉም። ያልኖሩትን አይሰብኩም። ያልኖሩትን አይሰብኩም። ስብከታቸው ትምህርታቸውና ኑሯቸው የሚጣረስበት የሚጋጭበት አራምባና ቆቦ ሆድና ጀርባ የሚሆንበት ሁኔታ የለም። ሐዋርያት በትምህርታቸው ውስጥ፣ በአገልግሎታቸው ውስጥ፣ በምክራቸው ውስጥ አስቀድመው ራሳቸውን ይመለከታሉ። ነቀፋ ከሚሆንባቸው ነገር አገልግሎታቸውን ከሚጎዳ ነገር፣ የነሱ ስብከት የነሱ ትምህርት በተገልጋዩ ሕዝብ ዘንድ ቅቡልነት እንዲያጣ ከሚያደርግ ነገር ሁሉ አስቀድመው ራሳቸውን የሚጠብቁና የሚጠነቀቁ ናቸው። እኔ የሰበኳችሁን ስሙ፣ ያስተማርኳችሁን ስሙ፣ የእኔ ሕይወት አያገባችሁም የማይሉ ሕይወታቸውን ለተገልጋዩ ሕዝብ የሰጡ ሕይወታቸውን ለቤተ ክርስቲያን የሰጡ ለቤተ ክርስቲያን ሲሉ ለተገልጋዩ ህዝብ ህሊና ሲሉ ከሚገባቸው ነገር ጭምር ሳይቀር ተከልክለው ተቋርጠው ለመኖር ፈቃደኛ የሆኑ ሰዎች ናቸው። ሐዋርያው ጳውሎስ አንደኛ ተሰሎንቄ ምዕራፍ ሁለት ከቁጥር አስር ጀምሮ እንደዚህ የሚል ሀሳብ አስሯል በእናንተ በምታምኑ ዘንድ እንዴት ያለ ቅድስናና ጽድቅ ነቀፋም በሌለበት ኑሮ እንደሄድን እናንተና እግዚአብሔር ምስክሮች ናችሁ ይላል። ተገልጋዩን ሕዝብና እግዚአብሔርን ምስክርነት ይጠራል፣ ምስክርነት ያቀርባል። እኛ በእናንተ በምታምኑ ዘንድ እንዴት ባለ ቅድስናና ጽድቅ እንደተመላለስን፣ እንዴት ለሕይወታችን እንደተጠነቀቅን እንዴት ህይወታችንን ምልልሳችንን ከነቀፋ ከበደል ከኃጢአት ከርኩሰት እንደጠበቅን እናንተ ምስክሮች ናችሁ፣ እግዚአብሔር ምስክር ነው ይላል። ተጠንቅቀው ኖረዋል ማለት ነው። ጥልል ያለ ኩልል ያለ ህይወት ነበራቸው ማለት ነው። ያልተደበሰበሰ ድንግዝግዝ ያልሆነ ግልጽነት ያለው ህይወት ነበራቸው ማለት ነው። ምሳሌ መሆን የሚችል ቅድስና ምሳሌ መሆን የሚችል የጽድቅ ምልልስ ነበራቸው ማለት ነው። አያችሁ ከነፍሳቸው በላይ ከድነታቸው በላይ በቃ ድነትን ይጎዳል፣ ይህንትን ያሳጣኛል ከማለት በላይ ህዝባችንን ይጎዳል፣ ህዝባችንን አእምሮ የህዝባችንን ህሊና ሊጎዳ ይችላል፣ ህዝባችንን ሊያሰናክል ይችላል ከሚሉት ነገር ሁሉ ስለ ህዝቡ ስለ ተገልጋዩ ተጠንቅቀው ተመላልሰዋል። እናንተ ታዩን ነበረ። ሌላ ምስክርነት አያስፈልገንም። በቅድስና ስለ መመላለሳችን፣ በጽድቅ ስለ መቆማችን ሌላ ምስክር አያስፈልገንም። እኛ መናገር የለብንም። እናንተ ራሳችሁ ምስክሮቻችን ናችሁ። አይታችሁናል፣ ተመልክታችሁናል ታውቁናላችሁ፣ አላችሁ። ስለ እኛ ሰምታችኋል፣ መውጣት መግባታችንን ሁሉ ታውቃላችሁ። ሕይወታችን፣ ምልልሳችን፣ አኗኗራችን ሁሉ በፊታችሁ የተገለጠ ነበረ። ስለዚህ እናንተ እኛ በቅድስና ለመኖራችን በጽድቅ ለመኖራችን ምስክሮች ናችሁ። ሁሉን የሚያውቅ ሁሉን የሚመለከት እግዚአብሔርም ምስክር ነው ይላል። አቤት! ቤት ቤት ሐዋርያት እንደዚህ ናቸው። እንግዲህ ሥጋ ደካማ ነው። ማንም ሰው ይስታል። ማንም ሰው ጉድለት አለው። ጉድለት የሌለው የለም። ነቀፋ የሌለው የለም። ሙሉ ሰው የለም፣ ምናምን ሰው የለም እያሉ ማመቻመቻ አልፈለጉም። መለሳለስ አልፈለጉም። አንድ ሰው መሆን የሚችለውን ሁሉ ሆነዋል። ማድረግ የሚችለውን ሁሉ አድርገዋል። ተጠንቅቀው ኖረዋል። በልባቸው ውስጥ ወቀሳ የለም፣ ክስ የለም፣ ነቀፋ የለም። ህዝቡ በእኛ ላይ ይህችን ጉድፍ ያያልና ስለዚች ስለዚህች ጉድፍ ሊከሰን ይችላል ብለው የሚያስቡት ነገር የለም። እናንተ ምስክራችን ናችሁ ይላል። እንዲያውም በህዝቡ እጅግ በጣም ጣም ነው ይናገራል። እናንተ እኮ ስለ እኛ ጽድቅ ስለ እኛ ቅድስና ምስክሮች ናችሁ። ነቀፋ በሌለበት ህይወት ስለመመላለሳችን እናንተ እኮ ምስክሮች ናችሁ። በግልጽነት ነው የህድ ነው በጽድቅ ነው የህድ ነው በቅድስና ነው የድ ነው። አትከሱንም። በእኛ ላይ አንዳች የውንጀላ ነጥብ አታገኙም ይላቸዋል። እና ዛሬ በዚህ ደረጃ በዚህ ደረጃ ህይወታቸውን በእግዚአብሔር ፊት በድፍረት ማቅረብ የሚችሉ ሐዋርያንን የሚሉ ሰዎች ይኖሩን ይሆን? ይኖሩናል በምንም ነገር የማይከሰሱ በጽድቅ በቅድስና የሄዱ በገንዘብ ጉዳይ የማይታሙ፣ በጾታዊ ጉዳይ የማይታሙ፣ እውነትን በመናገር ለእውነት በመመስከር ለእውነት በመቆም የማይታሙ ነቀፋ የሌለባቸው በዚህ ደረጃ እኛ በዚህ ህዝብ ፊት በቅድስና በጽድቅ ያለ ነቀፋ ተመላልሰናል ሊሉ የሚችሉ ሰዎች ዛሬ ይኖሩናል። የማይታበዩ ፍጹም ትሁት የሆኑ ራሳቸውን ዝቅ ያደረጉ ያዋረዱ ምናቸውንም ለማሳየት ያልሞከሩ ክርስቶስንና ወንጌሉን ብቻ የሰበኩ ያገለገሉ፣ ለወንጌል ዝቅ ያሉ ዝግ ያሉ ትሑታን የሆኑ ጭምቶች የሆኑ ከሕይወታቸው ጥብቅ አድርገው ነቀፋን የተከላከሉ ዛሬ በዚህ ደረጃ እኛ እኮ እንደዚህ ነን ሊሉ የሚችሉ ሐዋርያት ይኖሩናልን? ሐዋርያው ጳውሎስ በሌላ ቦታ ይናገራል። በማንም ሸክም እንዳንሆን፣ ማንንም እንዳናስቸግር፣ ሰው ወንጌልን ብቻ ተልእኳችንን ብቻ እንዲቀበለን መጡ ደግሞ እንዳንባል ምግባችን ትራንስፖርታችን መጠለያችን፣ አንዳንድ ነገራችን በሕዝብ ላይ በቤተ ክርስቲያን ላይ ጫና እንዳይሆን ሸክም እንዳይሆን የምናገለግለውን ሕዝብ ያልተገባንን ነገር ጠይቀን ሊሰጠን የማይችለውን ነገር ጠይቀን እንዳናስቸግር እንዳንፈትን በእጆቻችን ሰርተን እንበላለን ይላል። ድንኳን እየሰፋ ሊኖር ይኖር እንደነበረ ግልጥ አርጎ ይናገራል። ዛሬ የህዝብ መቀነት እየቀደድን ጳውሎስ ድንኳን ይሰፋ ነበረ እንላለን። የህዝብ ቦርሳ እየቀደድን የአዛውንቶችን ቦርሳ እየቀደድን የአሮጊቶችን ቦርሳ እየቀደድን መቀነት እየቆረጥን ጳውሎስ እኮ ድንኳን ሲሰፋ ነበረ እንላለን። ደግሞ አይከብደንም። ለአንደ በታችን እንደዚህ ያለ ሐዋርያ እግዚአብሔር የለውም። ህዝብ እየጎዳ የሚወፍር ሐዋርያ እግዚአብሔር የለውም። ህዝብ እያስራበ የሚበላ ሐዋርያ እግዚአብሔር የለውም። ከመበለቶች ነጥቆ የሚበላ እግዚአብሔር እንደዚህ ያለ ሐዋርያ የለውም። እንደዚህ ያለ አገልጋይ የለውም። ሐዋርያት እነሱ እየራባቸው አሳልፈው የሚሰጡ ነበሩ። እየራባቸው የሚሰጡ እየራባቸው አሳልፈው የሚሰጡ ለነሱ እየቸገራቸው እያስፈለጋቸው አሳልፈው ለድሆች የሚሰጡ ነበሩ። በእኛ ያምርብናል። እኛ ብንጎዳ ያምራል። እኛ ብንራብ ያምራል። እኛ ብንጠማ ያምራል። እኛ ብንታረዝ ያምራል። ሕዝባችን የምናገለግለው ሕዝብ ጠርተን ወደ ወንጌል ያመጣ ነው። ሕዝብ መንግሥተ ሰማያትን ትወርሳለ ብለን የምንሰብከው የምናስተምረው ሕዝብ እኛ ወፍረን መክሳት የለበትም። እኛ በልተን መራብ የለበትም ይላሉ። ይጠነቀቃል፣ ይጠነቀቃል። አይነቱ እኮ ስግብግቡ ናቸው። ገንዘብ ይወዳሉ፣ ራሳቸውን ይወዳሉ። እኛ እየተራብን ይበላሉ እኮ። እጃችን ባዶ መሆኑን እያወቁ ከዚች ከያዝናት ሌላ ምንም እንደሌለን እያወቁ በጭካኔ ይቀበሉናል እኮ እንዳይላቸው፣ ህዝቡ እያስፈለጋቸው ትቶ ያልፋሉ፣ እያስፈለጋቸው እኛስ አለን ይላሉ፣ አያስፈልገንም ይላሉ፣ አልተቸገርንም ይላሉ፣ እያስፈለጋቸው በዚህ ደረጃ እኔ ከነቀፋ ንጹሕ ነኝ፣ በቅድስናና በጽድቅ ያለ ነቀፋ የህድኩ ሰው ነኝ ብሎ የሚል ሐዋርያ ዛሬ ይኖረናል? ይኖራል ካለ ጥሩ ነው። ይኖራል ካለ አጨብጭበን እንቀበላለን፣ ካለ ደፍሮ ብቅ የሚል ካለ እና ወገኖች ሐዋርያ ህዝብ እያገለገለ ለራሱም ሕይወት የምጠነቀቅ ነው አገልግሎቱን ሊጎዳ የሚችል ምልልስ በእሱ ላይ እንዳይታይ የምጠነቀቅ ነው ለነፍሱም ጭምር ሐዋርያው ጳውሎስ እኮ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ብሎ ስለ ራሱ በስጋት የምናገር ሰው ነበረ የዘንድሮዎቹ ቤታችንን አናውቀው፣ ልጆቻችንን አናውቃቸው አናውቃቸው፣ ሚስቶቻችንን ልጆቻችንን የምናየው በሳምንት በወር ነው። ከልጃችን በላይ ከሚስታችን በላይ ውጭ ላለው ህዝብ ቅርብ ነን። አቨለብልነን ለሌላው ውጭ ላለው ይናፍቁናል። ልጆቻችን ቤት ቁጭ ብለው ይናፍቁናል። ባለቤታችን ቤት ቁጭ ብላ ትናፍቀናለች። እኛ ሀገር ሀገር እንዘላለን። ልጆቻቸው ከእንቅልፍ ሳይነሱ እንወጣለን። ልጆቻችን ከተኙ በኋላ ተመልሰን ቤት እንገባለን። እኛ እኮ አደገኞች ነን። በአደገኛ ሁኔታ ቤታችንን የተውን ለቤታችን ያልተጠነቀቅን በጣም የጎደፈ ምሳሌነት ያለን ነን ብዙዎቻችን፣ እና በዚህ ደረጃ በነዚህ አዋርያት ደረጃ በነዚህ አዋርያት ልክ እንዴት ባለ ጽድቅና ቅድስና ያለ ነቀፋ እንደሄድን እናንተና እግዚአብሔር ብሎ ሕዝቡንና እግዚአብሔርን በእውነት ምስክርነት ሊጠራ የሚችል ይኖራል በዚህ ዘመን? ካለ ሐዋርያ ነው። ጌታ ይባርከው፣ እንደዚህ ያለ ሰው ከተገኘ። የሐዋርያት የቅድስና ልክ፣ የጽድቅ ልክ፣ ያለ ነቀፋ የመኖር ልክ ግን ይሄን ይመስላል። ጌታ በነገር ሁሉ ማስተዋልን ይስጠን። ተባረኩልን።